በዚህ ቀን ያከበርነው የመድኃኒት ብግርነት ግንዛቤ ማስጨበጫ ሳምንት ዛሬውኑ ስራን እንጀምር፣ ዛሬ እንተግብር፣ አሁኑ እንተግብር፣ ዛሬን እንከላከል፣ ነገን ደግሞ አስተማማኝ ደህንነትን እንፍጠር የሚል ነው እና ይሄ እንደ እውነት ለመናገር ቀላል ጉዳይ አይደለም። በምግቦች፣ በእንስሳት፣ በአካባቢ፣ በውሃ እና በሰው ጤና በሁሉም መንገድ እነዚህ መድኃኒትን የተላመዱ ጀርሞች ወደ ሰው ይገባሉ። ስለዚህ ዋናው ደግሞ የሰው ጤና ነው። ሰው ከሌለ ሌላው ነገር ትርጉም የለውም። ስለዚህ የሰው ጤና በደንብ እንዲጠበቅ የአካባቢ ጤና፣ የእንስሳት ጤና፣ የእጽዋትና ሌሎች ጤና መጠበቅ አለበት እና የአንድ ጤና መልከታ ስራ በደንብ መጠናከር መቻል አለበት የሚል ነው። ግንዛቤ ማስጨበጫው ጸረ ተሕዋሲያን መድኃኒት ጀርሞች መድኃኒቱ እያለ መባዛት መራባት ሲጀምሩ ጸረ ተሕዋሲያን መድኃኒት ግትርነት ብለን እንጠራቸዋለን። ጀርሞች በተፈጥሮ የራሳቸውን ለመከላከል የተለያየ ሜካኒዝም አላቸው። ጄኔቲክ ብለን የምንጠራቸውን ያንን በመቀየር መድኃኒቱ የተዘጋጀላቸውን ባህሪ ይቀይራሉ፣ ያስቀይሩታል። ግን እንዲባባስ የሚያደርጉት በአግባቡ መድኃኒቶችን አለመውሰድ በዋናነት ይጠቀሳል። በአለም አቀፍ ደረጃም ያለ ሕክምና ትእዛዝ መድኃኒቶችን በየሱቆቹ በየንትን መውሰድ ትልቁ ችግር እሱ ነው። መድኃኒቶችን ማቋረጥ፣ አንድ ሰው ልክ እንደተሻለው ተሻለ ብሎ መድኃኒቶችን ያቆማል። በተመሳሳይ ደግሞ አሁንም ያለ ሕክምና ወይም ያለ ሕክምና ትእዛዝ ከዚህ በፊት አሽሎት ከነበር ያን መሳይ መድኃኒት ተመሳሳይ ሄዶ በመግዛት ነው ሌላ መድኃኒቶቹን ለቤተሰብ ማካፈል እኔ ናሽሎኛል ስለዚህ፣ ይህን መድኃኒት አንተ መውሰድ እያሉ ያያ ትልቅ ጀርሞች ጫና ያደርጋል። አዲስ መድኃኒት ዲስከቨር እየተደረገ ያለ እየተፈለሰፈ አይደለም። ስለዚህ እነሱም በጥንቃቄ መያዝ ያስፈልጋል። አሁን ያሉ መድኃኒቶች በጥንቃቄ ካልያዝ ናቸው። ካለ ሐኪም ትእዛዝ መድኃኒቶችን መጠቀም፣ በተለያየ በኮንትሮባንድ መጠቀም ፈጓሽነታቸውን በሚያሳጣ መንገድ መጠቀም። እንደዚሁም ደግሞ መድኃኒቶችም ሲዘጋጁ ከመጀመሪያው ትክክለኛ የሆነውን ጀርሞችን ሊገሉ የሚችሉ ንጥረ ነገሮች በትክክል ውስጣቸው ከሌሉ እነዚህን ጀርሞች አያጠፉም። የታመሙ ሰዎች መድኃኒቶች ሲወስዱ በፍጥነት አይፈወሱም፣ አይድኑም ማለት ነው። እነዚህ መድኃኒትን የተላመዱ ጀርሞች ከፍተኛ ሞትና ሕመም ያስከትላሉ እና የዓለም የጤና ደህንነትን ብቻ ሳይሆን እድገትን፣ ልማትን በግብርናው በምግብ እና በሌሎች ቀውስ ያስከትላሉ። ከዛም አልፎ ማህበራዊ እና ፖለቲካዊ ቀውስ ሰላም ጭምር አስተዋጽኦ ያደርጋሉ። ኢትዮጵያም እንደ አባል ሀገር ወይም ደግሞ በዓለም እንዳለ ሀገር የራሷን ስትራቴጂ እቅድ አወጣለች። እንደ ክልልም ይህን ስትራቴጂክ ቅድ ወደ ክልላችን በማምጣት ስትራቴጂክ ቅዶችን በማቀድ ከተለያዩ ሴክተር መስሪያ ቤቶች ጋር እየሰራ ነው። በቀላሉ የሚጠፉ ጀርሞች እየቀነሱ፣ መቋቋም የሚችሉ ጀርሞች ደግሞ እየበዙ ይሄዳሉ። ይህ እጅግ ትልቅ በዓለም አቀፍ ደረጃም የጤና ቀውስ የሚያመጣ በልማት ላይም ትልቅ ችግር የሚያመጣ ክስተት ነው። ካለን ውስን የላብራቶሪ የምርመራ አቅም ጋር ተያይዞ ይሄ ትልቅ እንትን ነው። ሌላም ብዙ ጥናቶች ያሳያሉ። ከአፍሪካ ከዓለም ሀገር ስንጻር የኢትዮጵያ እንትን ከፍተኛ ሆኖ ነው የሚያሳየው። ለመድኃኒት ብግርነት ዋነኛው አቅም መገንባት ያለበት የመጀመሪያው የላብራቶሪ አቅማችን መገንባት አለበት እና ለዚህ ኢንቨስትመንት ያስፈልጋል። የላቀ የላብራቶሪ ምርምር ያስፈልገናል። ይህንን የክልሉ መንግስትም ከፍተኛ ትኩረት አድርጎ ለህብረተሰብ ጤና ኢንስቲትዩትም ትኩረት ተሰጥቷል። ግን ደግሞ አጠቃላይ ከፍተኛ መዋዕለ ንዋይ ስለሚፈለግ ድጋፍና ትብብር ቅንጅት፣ እና ደግሞ ይሄ አድቮኬሲ ሚዲያውም ጭምር በደንብ በጋራ መስራት አለብን።